አመሰግናለሁ። ክብርት ወይዘሮ ሻዊት ሻንካ የኢፌዴሪ ባህልና ቱሪዝም ሚኒስቴር ሚኒስትር ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ ማስተዳደር ክብርት ዶክተር ሙሉነሽ ደሴ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ ማስተዳደር ማድረግ የማህበራዊ ክላስተር አስተባባሪ እና የአማራ ክልል ትምህርት ቢሮ ኃላፊ ክቡር አቶ እርዚቅ ኢሳ፣ የአማራ ብሔራዊ ክልላዊ መንግስት ወጣትና ስፖርት ቢሮ ኃላፊ ክቡር አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ክቡር አቶ አሊ መኮንን፣ የደቡብ ወሎ ዞን ዋና አስተዳዳሪ የተከበራችሁ በዚህ ፕሮግራም የተገኛችሁ የክልላችን ከፍተኛ አመራሮች፣ ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች እና ልዩ ልዩ ተቋማት ኃላፊዎች፣ የተከበራችሁ የየዘርፉ የስፖርት ቤተሰቦች፣ አሰልጣኞች፣ ስፖርተኞች፣ እንዲሁም በዚህ ፕሮግራም የተገኛችሁ የከተማችንና አካባቢው ነዋሪዎች፣ የስፖርት ደጋፊዎች ሁላችሁም እንደየማዕረጋችሁ በመጀመሪያ እንኳን በጥንታዊቷና የአብሮነት እና የፍቅር ከተማ በሆነችው የወሎ አንብርት ደሴ ከተማ የመላ አማራ ስፖርታዊ ውድድር ለማካሄድ እንኳን ደህና መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። የአማራ የፍቅር ከተማ የልማት አርበኛ፣ የሰላም አምባሳደር ተብላ ተብለው ከሚጠሩ በዋናነት ከሚጠቀሱ የክልላችን ከተሞች አንዷ የሆነችው ደሴ ከተማ ኢትዮጵያዊነትን በጉያዋ ጠቅልላ እና አቅፋ ያዘች ኢትዮጵያዊ ብዝሃነትን በነባር እና ያልተበረዙ ሴቶቿ አጥንታ የቀጠለችና በኢትዮጵያ ልቅ ጸንታ እና ተሰርታ የቀጠለች ድንቅ ከተማ ነች። ትንሿ ኢትዮጵያ ስትሆን ዓለም ሲሰለጥን ወሎን ወይም ደሴን ይመስላል። የደሴ ህዝብ አስተዋይ ነው፣ ወደ ሰፊ ነው ደግ ሲሆን ሰው በሰውነቱ ብቻ የሚያከብር በብዙ ነገሩ ሙሉ የሆነ ህዝብ ነው። ሃይማኖቶች ተከባብረውና በዝምድና አረግ ተጋምደው የሚኖርባት የወሎ መንዳረሻ ደሴ ከተማ ዛሬ ላይ እስላም ክርስቲያኑ፣ ደረሰውም ካህኑም፣ አዛውንቱም፣ ህፃኑም በፍቅር ተቀኝቶ በአብሮነት ተገድቶ ይኖርባታል። ደሴ ከተማ በቤተ ክርስቲያኖቿ ወንጌል ይሰበክባታል በመስጊኖቿ ደግሞ አዛን ይሰማባታል እንዲሁም በጎዳናዎቿ ደግሞ ፍቅር የሚቀነቀንባት የእንቁ ህዝቦች መኖሪያ ነች። የአራቱ የሙዚቃ ቅኝቶች መፍለቂያ ወሎ አንቾወዬ፣ አምባሰል፣ ባቲና ትዝታን የጥበብ ልጆቿ እነ የክብር ዶክተር ማሪቶ ለገሰ እነዚህ ነት ሙሃባ እነ ባህሩ ቃኝና በዚህ የሚያልጠቀስኳቸው ሌሎች ታዋቂ አርቲስቶቿ በስርቅርቅ ድምፃቸው ሲያዜሙ መነሻቸውም መድረሻቸውም ፍቅር፣ ሰላም እና ኢትዮጵያዊነት ነው። በነ አራት አይነው ምሁር መምህር አካለወልድና እንዲሁም የተነበዩት ስሙር ከሆኑት ሸውሴ ጅብሪል አገር ወሎ ምድር የተወለዱት የወሎ እናቶች። አንድ አስተምህሮ ላንሳላችሁ። የወሎ እናቶች እምነት ሳይገድባቸው በጋራ ጡት ማጥባት መገለጫቸው ነው። ከጎረቤት አንደኛዋ እናት ለስራ ወደ ሌላ ቦታ ወጣ ብትል እንኳ ሌላኛዋ ጎረቤት እናት የጎረቤቷን ሕፃን ልጅ ጨምራ ትይዝና ሁለቱንም በጋራ ጡት እያጠባች ትጠብቃለች። ወሎ ላይ ሰው መሆን በቂ ነው የምንለውም ለዛ ነው። ታዲያ እነዚህ እናቶች በጋራ ጡት እያጠቦ አብሮነትን እያስተማሩ ያሳደጉት ትውልድ ተካፍሎ መብላት እንጂ ተከፋፍሎ እርስ በእርስ መጠፋፋትን ፈጽሞ አይፈቅድም። ለኢትዮጵያዊነት መጽናት ሲባል የወሎን ህዝብ አስተባብሮ ያሉ አዘማች የሆነው የንጉሥ ሚካኤል ወይም መሐመድ አሊ ልጅ አገር የልጅ እያሱ አገርን የእነ ወይዘሮ ስህን አገር። የወሎ ህዝብ ዛሬም እንደ ትናንቱ ለኢትዮጵያ ሀገረ መንግስት ግንባታ አስተዋጽኦ እያበረከተ የሚገኝ ህዝብ ነው። የደሴ ህዝብ የወሎ ህዝብ ልክ እንደ ሌሎቹ የአማራ ወንድሞቹ ማለትም እንደ ሸዋ፣ እንደ ጎጃም፣ እንደ ጎንደር እና ሌሎቹ ወንድሞቹና እህቶቹ አስተዋይና ወደ ሰፊ ህዝብ ነው። ፈጥኖ አያመሰግንም፣ ፈጥኖ ተስፋ ቆርጦ አያጥላላም። በምክንያት ይደግፋል፣ በምክንያት ይቃወማል። በሀሳብ የበላይነትና በሀሳብ ልዕልና ያምናል። በአሁኑ ሰዓት የደሴ ህዝብ ከመሪዎቹ ጋር እጅና ጓንት ሆኖ ተቀናጅቶ የልማት አርበኛ፣ የሰላም አምባሳደር ሆኖ ደሴ ላይ የልማት ጮራ እያበራ ይገኛል። ከአንድ የልማት ምዕራፍ ወደ ሌላ የልማት ምዕራፍ በተፈጠነ መንገድ እየፈጠነ ይገኛል። ስፖርት ለሰው ልጆች ጠቃሚ የሆነ ማህበራዊ ሳይንስ ነው። የሰው ልጆች ደግሞ ማህበራዊ ፍጡር ነው። ይህ ማለት ብቻውን መኖር የማይችል አብሮነት፣ መደጋገብ፣ ፍቅር የሚያስፈልገው ፍጡር ነው ማለት ነው። ይህ ስፖርታዊ ውድድር ሲካሄድ ከውድድር ባሻገር የጋራ ማህበራዊ እሴታችንን ያጠናክራል። አንድነታችንን ያጎለብታል። የሀሳብ ልዕልና እናጎለብታለን። ፍቅርና አብሮነት ያብባሉ። ስፖርት በውድድር የማለፍ እሳቤንና የአስተሳሰብ ልዕልናን በእሴት ደረጃ ለመገንባት የሚጠቅም ሀሳብ ነው። ሀሳብ ዘር ነው፣ ፍሬውም በተግባር ይሰበሰባል። የሰው ልጅ ራሱ የሚያስበውን የአስተሳሰቡ ውጤት ነው። በዚህ አጋጣሚ የክልላችን መንግሥት በዚህ አስቸጋሪ ወቅት ለዚህ አብሮነት እሴት መገንቢያ ለሆነው ስፖርታዊ ውድድር ከተረፈው ቀንሶ ሳይሆን በሌለው ላይ ቅድሚያ ሰጥቶ በበጀት መድቦ ውድድሩ እንዲሳካ በማድረጉ ክብር ይገባዋልና ሁላችሁም ለክልላችን መንግስት፣ አንድ ጊዜ ምስጋና እንዲሰጡልኝ ይጠይቃሉ። ክብርት ሚኒስተር ወይዘሮ ሻዊት ሻንካ፣ ክቡር የክልላችን ምክትል ፕሬዚዳንት ዶክተር አብዱ ሁሴን፣ የተከበራችሁ የክልላችንን እንዲሁም በየዞኑ የመጣችሁ ከፍተኛ የስራ ኃላፊዎች የተከበራችሁ የስፖርት ቤተሰቦች ክቡራና ክቡራት፣ አንተ መጀመኑን ጀምር ክሩን ፈጣሪ ማስገባት ይጀምራል ይባላል። በዚህ ስፖርታዊ ውድድር ከእኛ የሚጠበቀውን እናደርግ ዘንድ ውጤቱን ፈጣሪ የተሟላ ያደርገዋል። ፍቅርን እንገንባ፣ አብሮነትና አንድነትን እናቀንቅን፣ ማኅበራዊ እሴታችንን እናጠናክር። ውድድሩ ጨዋነትና ዲስፕሊን በተሞላበት አግባብ እናስቀጥል። ይህን ስናደርግ ሁላችንም የተከበረውን የአማራ ሕዝብ የሚወክል ብርቅዬ ስፖርተኞችን መዘን በማውጣት በሀገር ደረጃ ለሚካሄደው ውድድር ዛሬም እንደትናንቱ ከፍታችን በሚመጥን መልኩ ተወዳዳሪ ሆነን መቅረብ እንችላለን። በመጨረሻም ይህ ውድድር በተሳካ ሁኔታ እንዲጠናቀቅ የከተማ አስተዳደራችንን አመራር የክልሉ ወጣትና ስፖርት ቢሮ ጋር በጋራ ኮሚቴ ሆኖ በመዘጋጀት ተዋቅሮ በማስተባበር ሚናውን እየተወጣ ይገኛል። በጠንካራ አስተሳሰብና ቁመና ላይ የሚገኘው የፀጥታ ኃይላችንን ሌት ተቀን ይሠራል። ሰው በሰውነቱ አክባሪ የሆነው የደሴ ህዝብ ደግሞ የደሴ ወጣት እንደዚሁም ይህ ጨዋታ እስኪጠናቀቅ ድረስ ተጫዋቾችን በመደገፍ በማበረታታት፣ ሰላሙን በማስጠበቅ ከጎናችሁ እንደሚሆን እተማመናለሁ በዛ ላይ የእናንተ የስፖርተኞች ጨዋነት ሲጨመርበት ደግሞ ውድድሩ የተሳካ እንደመሆን እየተመኘው በድጋሚ እንኳን ደህና መጣችሁ እንኳን ተገናኝን ለማለት እወዳለሁ። በመቀጠል የተከበሩ አቶ ርዚቅ ኢሳ የአማራ ብሔራዊ ክልላዊ መንግስት ወጣትና ስፖርት ቢሮ ኃላፊ ወደ መነጋገሪያ መድረኩ መጥተው ቁልፍ መልእክት እንዳስተላልፉ በሞራል ሸኙልኝ። እጅግ አመሰግናለሁ።